እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት ነው አያቴ። አሉ በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴት ና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ነው ማለት ነው ካል ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ትቀድና ጣጣጣጣፋ ተነጥ የነበርኩ እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ እየወደቀ አሁን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምን ስል የባለም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ። እስከ ስምንት ደረስኩ። ከስምንተኛ ክፍል በኋላ የሆነ ስራም ቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዴት ሙሉ ስሳር እንትን እላለሁ። አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርሲቲ እንትን አስራ ሁለት ያ ክፍል ጨረስኩኝ። ያው ሶስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር፣ እስክሪብቶም የሃንዳውትም፣ ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ።